ሰላም እንዴት ናችሁ? ይህ ዲያርቲ ጤና ነው። በዲያርቲ ጤና የተለያዩ የጤና መረጃዎችና ምክሮች ይቀርባሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ሁሉም ባለትዳሮችና እርጉዝ እናቶች ማወቅ ያለባቸውን ነገር ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። በእርግዝና ወቅት ከሚከሰቱ ሞቶች ውስጥ ሰማንያ በመቶ የሚሆኑት መከላከል በሚቻል ምክንያት የሚከሰቱ ናቸው። እነዚህን ሞቶች ለመከላከል የጤና ክትትሎችን ማድረግ እጅግ በጣም አስፈላጊ ነገር ነው። በአግባቡ ክትትል ማድረግ ከቻልን በአመት ከ235 ሺህ በላይ ሴቶችን ከሞት መታደግ እንችላለን። ለእርግዝና የሚደረጉ ሶስት አይነት ክትትሎች አሉ። የመጀመሪያው ቅድመ እርግዝና ክትትል ነው፤ ፕሪኮንሰፕሽን ኬድ ተብሎ ይታወቃል። ከስሙ መረዳት እንደምንችለው እርግዝና ሳይፈጠር በፊት የሚደረግ ክትትል ሲሆን ለማርገዝ ከታሰበበት ጊዜ ጀምሮ መደረግ አለበት። ቅድመ እርግዝና ክትትል ቢያንስ ሶስት ዓላማዎችን የያዘ ነው። የመጀመሪያው እርግዝናን ሊጎዱ የሚችሉ የጤና ችግሮች አለመኖራቸውን ማረጋገጥና ካሉ ደግሞ ማከም ነው። ለምሳሌ ከወር አበባ ጋር ተያይዞ ሴቶች ላይ ኮማን የሆነው የደም ማነስ በሽታ መኖር አለመኖሩን ማረጋገጥ፣ ግፊት፣ ስኳር የልብ ህመም መሰል ህመሞች አለመኖራቸውን ማረጋገጥ፣ ካሉ ደግሞ ማከም የዚህ ክትትል ዓላማ ነው። ሁለተኛው እርግዝናን ሊጎዱ የሚችሉ ባህሪያት ካሉ መለየትና እንዲያቋርጡት ማድረግ መቻል ነው። ለምሳሌ ከልክ ያለፈ የቡና ሱስ፣ ሌሎችም ደግሞ ስጋራ፣ አልኮል የመሳሰሉ ሱሶች ካሉ በእርግዝና ወቅት ስለማይፈቀድ እነዚህን ባህሪያት እናቶች እንዲያቋርጡ ማገዝ ነው። ሶስተኛው ጤናማ ባህሪያትን ማጎልበት ነው። እነዚህም ጤናማ አመጋገብ፣ የግል ንጽህናን፣ የአካል ብቃት እንቅስቃሴ የመሳሰሉትን ያካትታል። በተጨማሪም መወሰድ የሚገባቸው መድኃኒቶችና ክትባቶች ስላሉ እነዚያ የሚሰጡ ይሆናል ማለት ነው። ሁለተኛው የክትትል አይነት ቅድመ ወሊድ የእርግዝና ክትትል ነው፣ አንቲናታል ኬር ይባላል። ቅድመ ወሊድ የእርግዝና ክትትል እርግዝና ከቀረበት ጊዜ ጀምሮ የሚደረግ ነው። አንዲት ሴት እርጉዝ ሆና በምትቆይበት ዘጠኝ ወራት ውስጥ ቢያንስ ስምንት ጊዜ በዚህ ጉዳይ የሰለጠኑ የጤና ባለሙያዎች ጋር ክትትል ማድረግ ይኖርባታል። ቅድመ ወሊድ የእርግዝና ክትትል በሽታን ለመከላከልና ለእናቲቱና ለልጁ ጤና ከእርግዝና ጋር ተያያዥ በሽታዎች ሲከሰቱ ለመለየትና ለማከም በወሊድ ጊዜ ሊያጋጥሙ ለሚችሉ ነገሮች ቅድመ ዝግጅት ማድረግና የመሳሰሉትን ስለሚይዝ እጅግ በጣም አስፈላጊ ነው። በክትትል ወቅት የተለያዩ ምርመራዎች ይደረጋሉ፣ መድኃኒቶች ይሰጣሉ፣ ክትባቶች ይሰጣሉ። ሶስተኛው የክትትል አይነት ድኅረ ወሊድ ክትትል ነው፣ ፖስትናታል ኬር ይባላል። ፖስትናታል ኬር ልጁን ከተገላገለችበት ቀን እስከ 42 ቀን ድረስ ባለ ጊዜ ውስጥ የሚደረግ ክትትል ነው። ድህረ ወሊድ ክትትል ሁለት አይነት ሲሆን የመጀመሪያው ለእናቲቱ የሚደረግ ፖስትፓርተም ኬር የሚባል ሲሆን፣ ሁለተኛው ለጨቅላ ሕፃኑ የሚደረግ ፖስትናታል ኬር ይባላል። በሶስት የተለያዩ ዙሮች የሚደረግ ክትትል ሲሆን የመጀመሪያው ልጁ ተወልዶ በ24 ሰዓት ውስጥ ያለ ክትትል ሲሆን ኢሚዲየት ፖስትናታል ኬር ተብሎ ይታወቃል። ሁለተኛው ከሶስተኛ እስከ ሰባተኛ ቀን ባለ ጊዜ ውስጥ የሚሰጥ ክትትል ነው። ኤርሊ ፖስትናታል ኬር ተብሎ ይታወቃል። ሶስተኛው ደግሞ ከሰባተኛ ቀን እስከ አርባ ሁለተኛ ቀን ባሉ ጊዜያት ያሉ ክትትሎች ናቸው። እነዚህ ደግሞ ሌት ፖስትናታል ኬር ተብለው ይታወቃሉ። በእነዚህ የክትትል ወቅት እጅግ በጣም ብዙ ለጤና አስፈላጊ የሆኑ ምርመራዎች ይደረጋሉ። ሕክምና ይሰጣል። ድጋፎች ይደረጋሉ። ክትባቶች፣ መድኃኒቶች ለእናትየውና ለልጁ ይሰጣሉ። ለወላድ እናት የእርግዝና መከላከያ መድኃኒት፣ የደም ማነስ መከላከያ መድኃኒት እንዲሁም ጾታዊ ግንኙነትን የሚጀምሩበት ጊዜን ጨምሮ አጠቃላይ የጤና ምክሮች የሚሰጡ ሲሆን ለልጁም ጠቅላላ የጤና ምርመራዎችና ክትባቶች ይሰጣሉ። በመሆኑ እነዚህ ሶስት አይነት ክትትሎችን በማድረግ ከእርግዝና ጋር ተያይዞ የሚመጡ ሞቶችን በከፍተኛ ቁጥር መከላከል ይቻላል። ለአጠቃላይ የጤና ምክሮች በቴሌግራም ዩዘር ኔም አት ዲአርቲ ሄልዝ ያናግሩን። ላይክ ሼር፣ ሳብስክራይብ በማድረግ ለሌሎች ተደራሽ አድርጉ። እስከ ቀጣይ ቪዲዮ መልካም ጊዜ። ጤንነት ሀብት ነው። ዲአርቲ